ትውልድ ላይ ካልሰራህ ምን ያደርጋል? የአንተ ዘመናዊ መኪና መስታዋት ዝቅ ስታደርግ ከዛና ከዚህ የሚለምን የሚቀማ ይከብሃል። መስታዋት ከፍ ስታደርግ ፀሐይ ያናጠርብሃል። ተጨንቀህ እኮ ነው የምትኖረው። ቆንጆ ቢዝነስ ማን ማለት ህዝብ ላይ የሚሰራ ነው። አንተ ጋር ተቀጥሮ አስር እና አስራ አምስት ዓመት የሚሰራ ሰውዬ አምስት ሲወልድ ዝም ብለዋል። አንተ ብቻ ድርጅት ሄደህ እንጂ ምን አገባኝ ብለህ ዝም አልከው። ሰውየው አንድ ነገር ሲደርስበት ልጆቹ ቀጥታ ወደ የት ነው የሚሄዱት? ጎዳና። ያለዚ አስራ አንድ ዓመት የቀጠርከው ሰራተኛ ዛሬ የሚያንተ ሰራተኛ ከሆነ ምንም ከሌለው ይህን ሰውዬ እየገደልከው እኮ ነው። የሚሊየነሮች መንገድ ቢዝነስ ውስጥ አምስት ዓመት ነው አንድ ሰው መስራት የሚችለው። ከዛ አምስት ዓመት ደግሞ ማናጀር ሆኖ ያገለግላል። ከዛ በኋላ ግን የጊዜና የገንዘብ ነፃነት ያገኛል። ስለዚህ እንዴት ነው ይሄ ሊሆን የሚችለው? በውጭ የምንኖር ሰዎች እኛ ምንናግዝ ለመጻፍ፣ ኤጀንት ለመሆን፣ በእናንተ ብራንድ ቲሸርት አሰርተን ለማስተዋወቅ ከአሜሪካ እናመሰግናለን። በርቀት ላላችሁ ሰዎች በሰዓቱ ሁሉንም ነገር እንልካለን። ታግዙናላችሁ ማለት ነው የሚያግዙን ለህዝብ ማድረስ እንጂ ፋይናንስ የሚባል ነገር መታገዝ አንፈልግም የተሰማራው ዘርፍ ሽመና ስራ ላይ ነው። ነገር ግን ይህ ዘርፍ በቢዝነስ ፕላኑ መሰረት እኩል ለመሄድ ስራውን ወዴት ማሳደግ እችላለሁ ቢብራራልኝ። ራሱ ያድጋል እኮ አሁን። ሽመና በነገራችን ላይ የባህር ዳር ጨርቃ ጨርቃ ጨርቅ የአርባ ምንጭም ጨርቃ ጨርቅ ስራው ምንድን ነው? እዚህም የቦሌ ለሚ ጨርቃ ጨርቅ ስራው ሽመና ነው አይደለም እ ሽመና ነው እኮ አይደል እንዴ? ቢዝነስ ሞዴሉ እኔ በጣም ነው ማለት በጣም ነው የገረመኝ ከዚህ በኋላማ ያሉ ትውልዶች እድለኛ ናቸውን ያልኩ ለምንድን ነው አኮርዲንግ ቱ አዳም ስሚዝ ኦር አርስቶትል የሚለው አኮርዲንግ ቱ በላይ ሞርዴ እንደሚል ነው እኔ ተስፋ ያደረኩኝ በዚህ ጊዜ እውቀታቸውን በፓኬጅ መልክ ለሰው በገንዘብ በሚሸጡበት አለም ላይ እንደዚህ ያለ እንቁ ሰው እና ዜጋን ለመገንባት ተነሳሽነት ኖሮትና ቁርጠኝነት ይዞ በራሱ በጀት በጅቶ ታይሙንና ጊዜውን እውቀቱን ሰውቶ እንደዚህ ለሚያሰለጥን ሰው በድጋሚ ከልብ አመሰግናለሁ። እዚህ ምድር ላይ ወይም በዚህ ኢትዮጵያ ውስጥ በምንኖርበት አለም ላይ በአሁኑ ጊዜ በጣም የኑሮ ውድነት በበዛበት አለም ላይ እንዴት በአምስት መቶ ብር ስራ ልንጀምር እንችላለን? እሺ፣ አቶ በላይም በጣም አመሰግናለሁ። የኔ ጥያቄ በቀን አንድ ደንበኛ መጨበር የሚለው ላይ ነው። ያልገባኝ አሁን አንድ ሰው ሞባይል ሱቅ ቢጀምር አንድ ሰው አንድ ተገዛ ከዛ በኋላ መቼ ነው ከሁለት ከሶስት ዓመት በኋላ ነው የሚገዛው ያሰውይ ምክንያቱም ኦልሬዲ ገዝቷል ስለዚህ ይህን እንዴት ነው ማስኬድ የምንችለው ይህንን ቪዲዮ ያንተን ቲክቶክ ላይ ተቆርጦ ሳየው እንደሌላኛው ሞቲቬሽን እንደ ማንኛውም ሞቲቬሽን አስጥቀር መስሎኝ ዝም ብሬ ስክሮል ነበር ማድረገው እስከ ዛሬ ከሰማሁት ለየት ያለ ነው ሁለት ሰዎች አሉ ሁለቱም ማደግ ይችላሉ አንዱ አንዱን ሳይጫን ያልከው እሱ ኮንሴፕት በጣም ነው የተመቸኝ